ወደ አጫጭር መረጃዎች እናልፋለን። በሀገር አቀፍ ደረጃ ከ7.8 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ መሆናቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ሚኒስትሩ ይህንን የተናገሩት በአማራ ክልል የትምህርት ንቅናቄ መድረክ ላይ ነው። ለተማሪዎቹ ከትምህርት ውጭ መሆን በተለያዩ አካባቢዎች የሚስተዋሉ ግጭቶች እንዲሁም ሰው ሰራሽና ተፈጥሯዊ አደጋዎች በምክንያትነት የሚጠቀሱ መሆናቸውንም ፕሮፌሰር ብርሃኑ ገልጸዋል። በተለይም አማራ ክልል የተፈጠረው ግጭት ከአራት ሚሊዮን በላይ የሚሆኑ ህፃናት ከትምህርት ገበታ ውጭ እንዲሆኑ አድርጓል ሲሉ ሚኒስትሩ አስረድተዋል። ትምህርት መሠረታዊ የህፃናት መብት ነው ሲሉ ያከሉት ሚኒስትሩ በአንዳንድ የሀገሪቱ አካባቢዎች ያለው ግጭት ትውልዱ ከነገደሉ ጋር የሚገናኝበትን ተስፋ እያጨለመው እንደሆነ መናገራቸውን ከአማራ ክልል ትምህርት ቢሮ ያገኘነው መረጃ ያመላክታል። በኢትዮጵያ ባለፈው አንድ ወር ብቻ 909,146 ሰዎች በወባ መያዛቸው ተገለጸ። ከጥር 24 እስከ የካቲት 21 ቀን 2017 ዓ.ም ምሕረት ድረስ ባለው ጊዜ ውስጥ 34 ሰዎች በወባ ተይዘው ህይወታቸው እንዳለፈም የሄልዝ ክላስተር ሪፖርት አመላክቷል። ሪፖርቱ በቅርብ ሳምንታት ውስጥ በወባ ከተያዙ ሰዎች መካከል በኦሮሚያ፣ አማራ ደቡብ ኢትዮጵያና በቤኒሻንጉል ጉሙዝ ክልል የሚገኙ ሰዎች እንደሚገኙበት የጠቆመ ሲሆን 89 በመቶ የሚሆነው ውጤት በላብራቶሪ የተረጋገጠ መሆኑንም አመላክቷል። በተጠቀሰው ጊዜ ውስጥ በወባ የተያዙ ሰዎች ውስጥም ፕላዝሞዲየም ቪቫክስ የተባለ የወባ ዝርያ 50 በመቶ የሚሆነውን የሚሸፍን እንደሆነ ተመላክቷል። ቁጥራዊ መረጃዎች እንዳመላከቱት ከ100,000 ሰዎች መካከል 481 በበሽታው የሚያዙ መሆኑ ተገልጿል። የማይጨው ችፑድ ፋብሪካ ባጋጠመው የእሳት አደጋ የሶስት ሰዎች ሕይወት ማለፉ ተሰማ። በፋብሪካ ውስጥ የሚገኝ ነዳጅ ታንከር የእሳት አደጋው መነሻ መሆኑም ተሰምቷል። ታንከሩ በጥገና ላይ እያለ አደጋው ማጋጠሙን የዘገበው ትግራይ ቴሌቪዥን፣ በአደጋው የተነሳ የሶስት ሰዎች ሕይወት ማለፉንና ስድስት ሰዎች ደግሞ ቀላልና ከባድ ጉዳት ማስተናገዳቸውን አረጋግጫለሁ ብሏል። ተከስቶ የነበረው የሳት አደጋ እንዳይዛምት የአደጋ ጊዜ ሰራተኞችና የከተማዋ ነዋሪዎች ርብርብ ማድረጋቸውም ተሰምቷል። በሰዎች ላይ ከደረሰው ጉዳት ባለፈ በንብረት ላይ ያጋጠመውን ጉዳት አስመልክቶ ግን ይፋ የተደረገ መረጃ የለም። በአፍሪካ በሰባት ሀገራት በሳይበር ወንጀል ላይ ተሳትፎ አላቸው በሚል የተጠረጠሩ 306 ሰዎች በቁጥጥር ስር መዋላቸው ተሰማ። በኢንተርፖል አስተባባሪነት በሰባት የአፍሪካ ሀገራት የሳይበር ወንጀልን ለመከላከል ከህዳር እስከ የካቲት ድረስ ባሉት ወራት በተካሄደው ዘመቻ ነው ተጠርጣሪዎቹ በቁጥጥር ስር መዋላቸው የተነገረው። በናይጄሪያ 130 በሩዋንዳ 45 በደቡብ አፍሪካ 40 እንዲሁም በዛምቢያ 14 ተጠርጣሪዎች በቁጥጥር ስር መዋላቸው ሲነገር ቀሪዎቹ ተጠርጣሪዎች ደግሞ በቤኒን፣ ኮት ዲቮር እና ቶጎ ሲንቀሳቀሱ የነበሩ መሆናቸው ተሰምቷል። ከተጠርጣሪዎቹ ባለፈ ሲጠቀሙባቸው የነበሩ መሳሪያዎች በቁጥጥር ስር መዋላቸውን የዘገበው አፍሪካ ኒውስ ዘመቻው ቀጣይነት እንደሚኖረው አስነብቧል። የደቡብ ኮሪያ ህገ መንግስታዊ ፍርድ ቤት ጠቅላይ ሚኒስትር ሃን ዳክ ሶ የሀገሪቱ ተጠባባቂ ፕሬዚዳንት እንዲሆኑ ወሰነ። ጠቅላይ ሚኒስትሩ የቀድሞ የሀገሪቱ ፕሬዚዳንት ዩንሱክየል ሀገሪቱ በወታደራዊ ስርዓት እንድትመራ ካደረጉ በኋላ ከስልጣን መነሳታቸውን ተከትሎ ተጠባባቂ ተጠባባቂ ፕሬዚዳንት ሆነው ሲያገለግሉ ነበር ይሁን እንጂ ዳክሶ የፕሬዚዳንት ዩንሱ ኪየልን የህግ ሂደት አስተጓጉለዋል በመባላቸውና በዚህም ከተቃዋሚ ፓርቲዎች ጋር በመጋጨታቸው ሳቢያ ከስልጣን ተነስተው ቆይተዋል ጉዳዩን ሲከታተል የነበረው የሀገሪቱ ህገ መንግስታዊ ፍርድ ቤትም ጠቅላይ ሚኒስትሩ በተጠባባቂ ፕሬዚዳንትነት እንዲያገለግሉ መልሶ ስልጣን የሰጣቸው ሲሆን ዳክሶም ውሳኔውን የብልህ ውሳኔ ሲሉ መግለጻቸውን ቢቢሲ ዘግቧል